ለክቡር ጠቅላይ ሚኒስትር አብይ በተናገሩት የማይኖሩና በሰው ደም የሚጫወቱ አረመኔ መሆነውን ተረድቻለሁ። ይህንን ዝነኛም ደፋርም ንግግር የተናገሩት አቶ ታዬ ደንደአ ናቸው። ከአብይ አህመድ ስር የዕለት ጉርስ ለመቃረም መቃረም ሊንበረከኩ የሚሽቀዳደሙ በሳቸው ፊት እየተዋረዱ ለመኖር የተሰለፉ ዛሬም ከውጭ አገርም ከአገር ውስጥም ለሳቸው ለማደግደግ የሚራወጡ ሰዎች ጥቂት ባልሆኑበት የፖለቲካ መንደር ውስጥ ታዬ ደንደአ ግን ፈርዖንን ደፍረው በድርጊታቸው ጠሩ ተባለላቸው። እንዲህ ያለውን ደፋር ቃል ከቤተ መንግስቱ ጥቂት ኪሎ ሜትሮች ርቀት ላይ ሆኖ እንኳን ፌስቡክ ላይ ሊጽፉት ደፍሮም በአንደበት የሚናገረው አልታየም። የቀድሞው የሰላም ሚኒስትር ዴኤታ፣ የቀድሞው የጨፌ አባል፣ የቀድሞው የኦህደድ ብልጽግና ሹም በድጋሚ በኦህደድ ብልጽግናዎች ወህኒ ቤት ውስጥ እንዲወርዱ እሳቸው በሰው ደም የሚጫወቱ አረመኔ ያሏቸው ሰዎች ፈርደዋል። አቶ ታዬ በአገር ውስጥ ሆነው ስለ አገራቸው ብዙ ጽፈዋል። ሰው ከዘርና ከመንደር ወጥቶ የጋራ ጠላትና የቀውስ አባት አለው ብለው እሱ ላይ ይተኮር ዘንድ አበክረው ጽፈዋል። ራሳቸውን ለኦህዴድ ብልጽግና ሎሌነት አጭተው ወደ እናት ድርጅታቸው ለመመለስ ሲሉ ከባህር ማዶ ጭምር የሚያንኳኩ የጥቅም ባሪያዎች በበዙበት የኢትዮጵያ ፖለቲካ ውስጥ ታዬ ግን መንግሥት የሰጣቸውን ቤት፣ ያስታጠቃቸውን መሳሪያ የመደበላቸውን ጥበቃ የበጀተላቸውን በጀት በአፍንጫ ይውጣ ብለው ፊት ለፊት ተጋፍጠዋል። በእምቦቀቅላ ልጃቸው ፊት ካቴና በተደጋጋሚ ሲጠለቅባቸው የአብራካቸው ክፋይና የሕይወታቸው አጋር ጎዳና ላይ ሲጣሉ፣ ይህንን ሁሉ ከቁብም አልቆጠሩት። አንድ ዓመት እስር ቤት ቆይተው ወጡ። የቀድሞ አለቆቻቸውን የጭካኔ በትር በብዙ ያውቁታል፣ ቀርበው ይረዱታል። እነማንን እንዴት አድርገው እንደገደሉ ምን አይነት ወንጀል የትና መቼ እንደፈጸሙ በሚገባ ያውቃሉ። በሌሎች ላይ የፈጸሙትን በእሳቸው ላይ እንደሚያደርጉትም አሳምረው እንደሚያውቁ ከመታሰራቸው አስቀድሞ ከኢትዮ ፎረም ጋር ባደረጉት ቃለ ምልልስ ተናግረዋል። ይህንን ጥቃት ለማምለጥ ዝምታንም ስደትንም አልመረጡም። የቀደሙትንም የአሁኖቹንም ወንጀሎች እየጠቀሱ በማያሻማ አማርኛና ግልጽ በሆነ አፋን ኦሮሞ ሲጽፉ ቆይተዋል። ብልጽግና ሕገወጥ ጉባኤ አድርጓልና የጉባኤው ውሳኔዎች ውድቅ ይደረጉ ብለው ምርጫ ቦርድ ድረስ ከሰዋል። ሌላም ሌላም አድርገዋል። በነገራችን ላይ ብልጽግና በሰሜን ኢትዮጵያ በተካሄደው ጦርነት በተለይ በትግራይ ህዝብ ላይ የፈጸመውን በደል መቀሌ ድረስ ሄደው በአደባባይ በጸጸት የተናገሩና ይቅርታም የጠየቁ ብቸኛ የቀድሞው የአገዛዝ ሹምም ናቸው። ከሊቅ እስከ ደቂቅ ያንን ወንጀል ተባብሮ ከፈጸመ በኋላ ዛሬ ተበታትኖ መቅኔው ከመጥፋቱ በፊት ገና የሰላም ስምምነቱ በተፈረመ ሰሞን ታዬ ደንደአ ይህንን ጸጸትና ይቅርታ የተናገሩ ሰው ሆነው ብቅ ብለዋል። ባለፈው ታኅሣሥ ከተፈቱ በኋላ ላለፉት ወራት በፌስቡክ በሚያጋሯቸው መጣጥፎች አገዛዙ ከመግደልና መዝረፍ አባዜው እንዲላቀቅ ከወንጀልም እንዲርቅ ሲመክሩ ቢቆዩም ከስድስት ወራት በላይ በቤታቸው እንዲቆዩ አልፈቀደላቸውም። ትናንት ከሰዓት በኋላ አዲስ አበባ መሪ አካባቢ ከሚገኘው መኖሪያ ቤታቸው ተወስደው ታስረዋል። በሚቀጥለው ቅዳሜ አብሮነት ኢትዮጵያ በሚያዘጋጀውና የብልጽግናን ጦርነት በሚቃወመው ትዕይንት ህዝብ ላይ ከሚሳተፉ ሰዎች መካከልም አንዱ እንደነበሩ አዘጋጆቹ ገልጸው ነበር። ሆኖም ታዬ ታስረዋል። ከመታሰራቸው በፊት ግን ከኢትዮ ፎረም ጋር ቆይታ አድርገው ነበር። ሰበብ ተፈልጎ እንደሚታሰሩ ብቻ ሳይሆን ከዚያም የከፋ ነገር እንደሚመጣ የሚናገሩት አቶ ታዬ ዋጋ ለመክፈል ያላቸውን ዝግጁነት ሲገልጹ በልበ ሙሉነት ነው። ከመታሰራቸው አስቀድመን አነጋግረናቸዋል። ስላለፉት ስድስት ወራት ቆይታቸው ከእስር ቤት በኋላ ያነጋግራቸው ባለስልጣን ወይም የጸጥታ ሹም ያለ ስለመሆኑና ስለ ሌሎችም ጉዳዮች ያደረግነውን አጭር ቆይታ እንድትከታተሉ እንጋብዛችኋለን። አመሰግናለሁ። በፍርድ ሂደት ላይ እንዳለህ ይታወቃል። ከዛ በኋላ ወደ ስራ ተመልሰሃል ወይስ በምን ሁኔታ ላይ ነው ያለው? አይ ወደ ስራ አልተመለስኩም። ያው ስራ በአጠቃላይ በኢትዮጵያ አሁን ችግርም ነው። መንግስት በወቅቱ ያው ሰው ከስልጣን ሲነሳ ለሶስት ወር ጥቅማ ጥቅሙ ሳይነሳ ይቀመጣል ይላል ህጉ። ግን ያው በሶስተኛው ቀን ቤተሰብን ጭምር አባሯል። ግን ያው ጓደኞች፣ ቤተሰብ፣ ዘመድ ይተባበራል። በዛው ነው ቤት ያለሁት። ከእስር ቤት ከወጣ በኋላ ያው በዋስ ስለሆነ የወጣኸው ፍርድ ቤት መመላለሱ ቀጥሏል። ጠቅላይ ሚኒስትሩን እና ከንቲባዋን የመከላከያ ምስክር የጠራህበት ጉዳይ እየታየ ነው፣ ሰኔ ላይ ተቀጥሯል እሱ። በሌላ በኩል ይግባኝ ብሎ አቃቢ ህግ፣ እንዲሁ በሌሎች ሁለት ክሶች እየተከራከርክ ነው። በዚህ ሁሉ ሂደት ውስጥ መንግስት በግል የመንግስት መስሪያ ቤቶች፣ የቀድሞ መስሪያ ቤት ሊሆን ይችላል፣ የደህንነትና የጸጥታ ተቋማት ሊሆኑ ይችላሉ ያነጋገሩህ ወይም በዚህ ጉዳይ ላይ አንስተው ጠርተው አግኝተውህ የሚያውቁበት ጊዜ አለ? ማንም አልነበረም። ከመንግስት አካል ታስሬ በነበረበት ጊዜ መጥቶ የጠየቀኝ የለም። ከወጣው በኋላም እንዲሁ በግል የሰራተኞች በወቅቱ አብረን የነበርን ሰዎች ካልሆነ በስተቀር እንደ መንግስት ያነጋገረኝ እኔ ጋ የቀረበ የለም። የኦሮሚያ ክልል መንግስት ከፍተኛ የስራ ኃላፊዎች መካከል አንዱ በፌስቡካቸው ላይ እየጻፉት አለ። ታዬን በቁጥጥር ስር አውለናል እያሉ ነው። በአሁኑ ሰዓት በቁጥጥር ስር ውለህ አይደለም የማናገርህ፣ ግን የት ነው ያለኸው? አሁን ቤቴ ነው ያለሁት፣ አዲስ አበባ። ምናልባት እንግዲህ አዲስ አበባ ይሄ መሪ አርባ ስልሳ ኮንዶሚኒየም የሚባል ቤትቴ ዛ ነው እዛ ነው ያለሁት። ሀሳባቸውንም አላውቅም። ኦልሬዲ የእኔ ጉዳይ በፍርድ ሂደት ያለ ነው። የአንድ ክላሽ ጉዳይ ማስረጃዎቹ የተወሰነው ቀርቦ፣ ሌሎቹ ከህግ በላይ ነን በሚል እስካሁን አልመጡም። ፍርድ ቤቱን ፈልጎ አላገኘውም ፌዴራል ፖሊስ ይፈልግልኝ ብሏል። በዛ አለ ሁለቱ ክሶችም የእያንዳንዱ ጭብጥ እንደ ክስ የቀረበው ፋክት ወንድማማች መገዳደሉ ይቁም፣ የፖለቲካ ችግሩ ቀውሱ በንግግር ይፈታ፣ የህዝብ ልጆችን የህዝብ ሀብትም በከንቱ ጦርነት አይለቅ የሚል እንጂ ምንም ሌላ ይዘት የለውም። ነገር ግን ያው ታጣቂዎችን በመደገፍ ሀገር ጦርነት ላይ ባለችበት ከጠላት ጋር መወገን በሚል የቀረበ ክስ ነው። ማስያጃ ደግሞ ተብሎ የቀረበው በእኔ ፌስቡክ ላይ የጻፍኳቸው ናቸው። ጽሁፎቹ ደግሞ ይዜታቸው ቅድም ያነሳውልህ ስለ ሰላም፣ ስለ ህግ ነገሮችን በውይይት መፍታት ይሄ ወጥቶ መግባት ያቃተውን በሽታ ረሃብም የሚያንገላታውን ህዝብ እረፍት እንዲያገኝ የሚል ነው ነገሩ። አሁን እንግዲህ በዚህ ጉዳይ ምንድን ነው ያሰቡት እነዚህ ሰዎች ይሄ ነገር አያስኪሄድም ምናልባት ክላሽ አንድ ክላሽ ጉዳይም በዚህ ደረጃ እነሱ የፈለጉትን ሊያሳካልን አይችልም። ይሄኛው መካባቢ ይግባኝ ያለው ጠቅላይ ፍርድ ቤቱ ሊቀበልልን አይችልም ብሎ ካሰቡ ሌላ አማራጭ ሊመጡ ይችላሉ። በዚህ ደረጃ መረጃው የለኝም ለጊዜው ግን በአንዳንድ እነሱ ሰዎች የጊዜ አይነት አዝማሚያ እየታየ ነው። ከዚህ በላይም ሊሆን ይችላል። ከተለያዩ አማጽያን ጋር የተደረጉ ነገሮች አሉ። እንደዚህ እንደዚህ አይነት ነገር በስልኩ ላይ አግኝተናል፣ በኮምፒውተሩ ላይ አግኝተናል ወይ በሰነድ በቤቱ ተገኝተዋል የሚባሉ ፕሮፓጋንዳዎች ነገ ሊኖሩ ይችላሉ፣ ካያደረጉ ማለት ነው። አንተ በግል የደረሰ መረጃ የለም? መንግስት በነዚህ አሁን በምታደርጋቸው ፌስቡክ ላይ በምትጽፋቸው ጽሁፎች ምክንያት አንተን በድጋሚ የማሰር ፍላጎት እንዳለው የሚያሳይ መረጃ አልደረሰህም? እንደዚህ አይነት ፍንጮች ወይም ምክንያቱም የመንግስት ከፍተኛ የስራ ኃላፊ ነበርክ፣ ግንኙነቶች ይኖረሃል ተብሎ ይገመታል። ከዚህ አንጻር ራስ ግን የሚመለከቱ መረጃዎች ከዛ እያገኘህ አይደለም? መረጃዎች አሉ፣ ያንን ያው በጥንቃቄ ነው የምትይዘው ለማስፈራራትም ሊሆን ይችላል። ያው ፈርተህ እንድትሄድ ስትሄድ፣ ደግሞ አሁን የሚሉትን ነገር ለማድረግም አስቦ ሊሆን ይችላል። ግን መረጃዎች አሉ። ለምሳሌ ዛሬ ሊመጡ ይችላሉ። ዛሬ ዛሬ ማታ ይመጣሉ። ትናንትናም የሆነ መረጃ ነበረ። ዛሬ ደግሞ ማታ ይመጣሉ፣ ሌሊት የሚል መረጃ አለ። ይሄ መረጃ አሁን ቅድም ከሚሉት ጋር የሚገናኝ ነው። እንግዲህ ቀደም ብሎ ነው የመጣው ይሄ መረጃ። ሰው የሚፈራ ከሆነ ይሸሽ፣ ሲሸሽ ደግሞ ተከታተሉት እና በዚህ መንገድ ተብሎ ተዘጋጅቶ ሊሆን ይችላል ነው ማለት አትችልም፣ እንዳንድ ምክንያታዊ ሰው። በዚህ ደረጃ ግን መረጃ አለ ማለት ነው። አንተ ከሀገር ለመውጣት አልሞከርክ ማለት መንግስት ሰላማዊ ታጋዮችን ከቤት እያወጣ እንደሚረሽን ይታወቃል እስካሁን ባሉት የራሱ የሰብአዊ መብት ኮሚሽን በራሱ ያወጣቸው ሪፖርቶች ጀምሮ ያቆማቸው መረጃዎች ነበሩ፣ የፖለቲካ ሰዎችን የተረሸኑበት ሰላማዊ የፖለቲካ ታጋዮች ማለት ነው። እና እንደዚህ አይነት ባህሪ ያለው መንግስት ባለባት ኢትዮጵያ ውስጥ እንዳንተ አይነት ፌስቡክ ላይ እንደዚህ አይነት መንግስትን የሚያጋልጡ መንግስትን የሚሞግቱ መረጃዎችን በማህበራዊ ሚዲያ ላይ ማጋራት የሚመች ነገር ነው ማለት የሚያዋጣ ነገር ነው? ያው እንግዲህ እንደ እምነት ነው። ኮስት ቤነፊት አናሊሲስ ይኖራል። አንተ ያልካቸው ነገሮች ሰላማዊ ታጋዮች የታሰሩ አሉ። እኔም ታስሬ ነበረ። ወንጀል አልሰራሁም። ህሊና እስከሚያ ጊዜ ድረስ ወንጀለኞችን ስታገል ነበረ። ሌሎች ጓደኞችም ነበሩ ከኔ ጋር የታሰሩ። ያው ስንነጋገር ስለ ወንጀል ሳይሆን የተፈራው ወንጀል የሆነው ሀሳባቸው በነጻነት ማራመዳቸው እንደሆነ አብረን ያየነው ነው። ዋናው ጉዳይ ግን እነሱ የሚፈልጉት ሜዳ አለ። ያው ከሀገር ስትወጣ ሌቨል ለማድረግ የሚፈልጉት ነገር አለ። ደግሞ አንተ ያው ዛሬ ብቻ ሳይሆን ቀደም ብሎም ትግሎች የነበሩ አንተ ሞዴል ማን ነው የሚለውም ታያለህ። ሰላማዊ ትግል ለማድረግ ከፈለክ ኮስት አለው። ሊያስር ይችላል፣ ሊደበድብ ይችላል፣ ሊገልም ይችላል። ዋናው ጉዳይ ግን እምቢ ለመብቴ የሚል ትውልድ የሚል ማህበረሰብ እንዲፈጠር አርአያ መሆን፣ ምሳሌ መሆን ያስፈልጋል። አሁን ያለንበት ሁኔታ በጣም አደገኛ ነው። በእኔ እምነት ሌሎቹም በርካታ ሰዎች በዚህ ግንዛቤ እስማማሉ። እቺ ሀገር ኢኮኖሚዋ ወድቋል፣ ዜጎች የሚበሉት የላቸው አሁን ሌላው ቀርቶ ከዚህ በፊት መካከለኛ ገቢ በመካከለኛ ገቢ የሚታወቁ የሕክምና ፕሮፌሽናሎች፣ መምህራን፣ ሌሎችም የመንግስት ሰራተኞች አሁን የቤት ክራይ መክፈል አቅቷቸው በጣም መከራ ላይ ናቸው። ማህበራዊ ሁኔታው፣ የትምህርት ሁኔታው፣ የጤና ሁኔታው ምናልባት ሶማሊያና ሶሪያ ከኛ ሊሻሉ እንደሚችሉ ገምታለሁ። በጣም በሚያስደነግጥ ሁኔታ ወድቋል። የጸጥታ ሁኔታው እንደሚታየው ነው። ስለዚህ ይሄንን እዚህ ሆነ በዚህ ህዝብ መካከል ሆነ አንተ መብራት ከሆንክ ምናልባትም ደግሞ አሁን ይሄንን አፋናውን በመስጋት ግድያውን በመስጋት ወደ ውጭ የወጡ ወገኖች አሉ። አሁን የአቶ ልደቱን ጉዳይ ትዝ ይልሃል። አቶ ልደቱ በቦሌ ነው የወጣው እንዳይመለስ ነው የተከለከለው። ሶ ይሄ ስርዓት አትውልደቱን በሽብርተኝነት እሶ ኦኬ ልምጣ ሲል አምጥቶ መጠየቅ ሲገባው እንዳይመጣ መከልከሉ እነሱ የሚፈልጉት የጨዋታ ሜዳ የቱ ጋ ነው የሚለውን ለመገንበት ያስችላል። እና በዛ ጨዋታ ሜዳ ደግሞ ከተጫወትክላቸው ምናልባት ሲኬቱ ብዙ ላይሆን ስለሚችል ሌሎቹ ያሁን ሲያነሳ ሰላማዊ ታጋዮችን የፖለቲካ ምህዳሩ በጣም ሰፊ ነው። ታጣቂዎቹ ሰላም ስለማይፈልጉ ነው እንጂ ወደ ውጭ የሚሸሹት እኔ ነክቼው አደለም የሚል ያው የሚያነሳቸው ነገሮች አሉ። ሰ ይሄ ማሳያም ስለሚሆንለት እዚህ ሆኜ የሚሆነውን ማየት ጥሩ ነው። የኔም እምነት ሰላማዊ ትግል እስከሆነ ጊዜ ድረስ እዚህ ዋጋ እየከፈሉ በዚህ ደረጃ ህዝቡም በዚህ ደረጃ ጦርነቱ፣ በዚያም በኩል ወደ ጫካ የገባውም የኛ ወንድም ነው። ይሄ መከላከያውም እዛ ደረጃ የሚሄደው የእኛ ነው፣ የእኛ ልጆች ናቸው እርስ በርስ የሚጨፋጨፉት። እነዚህ ሰዎች በዚህ ጉዳይ ላይ ምንም አይነት ጉዳት አያስተናግዱም፣ እነሱን የሚመለከት የለም። የሚሞተው በዛም በዚህም ኢትዮጵያ ህዝብ ልጆች ናቸው። እነዚህ መዝናኛቸውን ይቀጥላሉ። እነሱን ሊጎዳ የሚችለው እና በጣምም የሚፈሩት የሀሳብ ትግል ነው እሱን ምንም መራራ ቢሆን ምንም ዋጋ ቢያስከፍል በጽናት መቀጠል አስፈላጊ ነው በሚል ነው እንግዲህ ያምኩት በጣም አመሰግናለሁ አቶ ታዬ እንግዲህ ክፉን እንዲያርቅ እንመኛለን መታሰር ለማንም ጥሩ ነገር ሊሆን አይችልም እና እሱ እንዳይደርስብህ እንመኛለን በጣም አመሰግናለሁ በዚህ ጉዳይ ኮንሰርን ኖሮ እነዚህ ሰዎች መሪ ሴራ ዜጎችን ህዝብን እንዳያደናግር፣ ቀደም ብለህ ይሄን አስበህ ይሄን መረጃ አደጋው፣ ጉዳዩ፣ ችግሩ ከመከሰቱ በፊት ለመቅረጽ በማሰብህ እና በመያዝህ እጅግ በጣም አመሰግናለሁ ነው።